በስተ መጨረሻም ሩታ ከጠፋችበት ከተደበቀችበት ዛሬ ብቅ ብላ ለሁሉም እንግዲህ መልስ ሰጣለች። ለአብርሽ፣ ለኤፍሬም እንዲሁም ለተመልካችም ብዙ ነገሮችን ተናግራለች ማለት ነው። ለእሷ ለሚያስቡ ሰዎችም፣ የእሷን ውድቀት ለሚመኙ ሰዎችም፣ የትናንቱንንም፣ የዛሬውንም፣ የነገውንም አድርጋ ሁሉንም በአንድ ላይ እንግዲህ መልስ ሰጣለች ማለት ነው። እንግዲህ የአብርሽና የሩታ የፍቅር ጉዞ ወይም ደግሞ የትዳር ህይወት እዚህ ላይ ያበቃ ይመስላል። ብቻ በጣም አስቸጋሪና ውስብስብ ነገራት ውስጥ ይገኛሉ ማለት ነው። ሩታ እንግዲህ ብዙዎቻችሁ ቤተሰብ ጋር ትሄድ እንኳን ሄደች ጥሩ ነው ያደረገችው ምናምን እያላችሁ ስትናገሩ ነበረ። እኔ ግን ወደ ቤተሰብ መሄዷ ፈጽሞ ትክክል እንዳልሆነና ጥሩ ነገር እንደማይገጥማት ደጋግሜ ደጋግሜ ስነግራችሁ ነበረ። ይኸው አብርሽና ሩታ ከተጨቃጨቁ በኋላ ሩታ ሻንጣ ይዛ መውጣት ስትጀምር የት ልትሄጂ ነው? ቤትሽን፣ ትዳርሽን፣ ህይወትሽን ትተሽ አንቺ ደም ተፍተሽ ማለት ይቻላል የእውነቴን እምልሽ እና ወድቀሽ ተነስተሽ ብዙ ትችቶችን አሳልፈሽ ብዙ ነገሮችን ተብለሽ እንዴት ቤትሽን ጥለሽ ትሄጃለሽ? ቤተሰብሽ ጋር ብትሄጂም ሰላም ሆነሽ ልትዊ ልታዲ እምትችይው በዛ ቢባል አንድ ቀን ሁለት ቀን አንድ ሳምንት ወይ አንድ ወር ከዛ ውጪ ለልጅሽም ሰላማዊ ህይወት አይኖርም። አንቺም ሰላማዊ ህይወት አትኖሪም። ቤተሰብ ጋር አትሄጅም፣ ምክንያቱም ያኔ ብዙ ነገር አርገሽ ወጠሽ ዛሬ ላይ ተመልሰሽ ብትሄጂ ትክክል አይመጣም ብዬ ተናግሬ ነበር። ና ብዙዎቻችሁ ቤተሰብ ጋ ብትሄድ ምን ችግር አለ? ምን ትሆናለች? ያለፈ ነገር አይደለም ምናምን ስትሉ ነበር። ኖ እኔ የኢትዮጵያን ማህበረሰብ በደንብ በደንብ እስከ ጥግ ድረስ ነው የማስበው፣ በደንብ ነው የማውቀው። ና ከዛ አንጻር ነው የተናገርኩት። ለማንኛውም ግን እኔ እንደተናገርኩትም ሮታም እንግዲህ ወደ ቤተሰብ እንዳልሄደች ተናግራለች። በአጭሩ ምንድን ያለችው ቤተሰቦቼ በእኔ ምክንያት እንዲጨናነቁ ምናምን አልፈልግም ያለችው ግን ደግሞ ያ ነገር ስለሆነ ሳይሆን በፊት የነበረ ነገር ስላለ ነው። ከሩታ ብዙ ነገር መማር አለብን። በተለይ በተለይ እኛ ሴቶች እግዚአብሔርን ከሩታ ህይወት በደንብ ብዙ ነገር መማር አለብን። ለምን እቺ ልጅ ያን ቤተሰቦቿን ተመርቃ ጉልበት ስማ ጀርባዋ ተመትቶ አስቡት። የጉራጌ ምርቃትና እንዴት እንደዛ ተመርቃ ምናምን ወጣ ቢሆን ትዳሯን ህይወቷን ጀምራ ቢሆን በእናት አባት ምርቃት ሀብላ ጀምራ ቢሆን ኑሮ ይሄ ሁሉ ህይወቷ ሁሉ ሲኦ ላይ ሆንባትም ነበር። ኦልሞስት ከአንድ አመት በላይ ለቅሶ ናምባ ነው እያየን የምንገኘው። በአብረሽና በሩታ መሀል አብዛኛውን ጊዜ ሩታ ስታለቅስ ነው ማየት። እስኪ ያላለቀሰችበትን ቪዲዮ ቁጠሩ እስኪ፣ አንድ ሁለት ሶስት አራት ብላችሁ ምን ያህል ይሆናል እና ካለቀሰችበት ቪዲዮ ምን ያህሉ ነው? ብዛቱን እዩት። ማየት ማስተዋል ትችላላችሁ ና አመቱን ሙሉ ማለት ይቻላል እያለቀሰች የነበረችው፣ ያ የሆነበት ምክንያት እንግዲህ ለፍቅር ስትል ነው። እና ከቤተሰብ ቃል ውጪ መሆን ቤተሰብን ከቤተሰብ አፈንግጦ መውጣት በኋላ በኋላ ለሴት ልጅ በተለይ የእውነቴን ነው የምላችሁ፣ በቃ ስጋ ስጋ ነው፣ ተቆርጦ አይጣልም። የቱንም ያህል ቢያስከፉን ምን ቢሉን ለቤተሰቦቻችን ዝቅ ማለት አለብን። ቤተሰቦቻችን የሚሉን መስማት አለብን፣ ማክበር አለብን። እና ቢያንስ ሚዲያ ላይ ወጠን ስለ እነሱ ክፉ ነገር መናገር የለብንም። አንዳንዴ ክፉ ቃል ለማያልፍ ቀን የማያልፍ ቃል እንናገርና ራሳችን እናፍራለን፣ እንሸማቀቃለን። ግን ሩታ ማለት ነው ዱሮ መሄድ ትችል ነበረ። በፊት በፊት አብርሽ ሲያስለቅሳት፣ ሲያበሳጫት፣ ሲያሳዝናት፣ ሲያስከፋት ሕይወት ሁሉ በቃ ተራራ ሆኖባት በተመልካች መጣ በቃ ብዙዎቹ ይሰድቧት ነበር፣ ያንቋሽሿት ነበር። ለቤተሰብሽ ያልሆን ሻንች እንደዚህን ሻንች እንደዛነሽ ለማንም አትወኝም ለማንም አትጠቅሚም እያሏት ነበር አይደለም? ያኔ ቤተሰብ ዋጋ ሄዳ ሽጉጥ ማለት ትችል ነበር። ልክ አሁን አላዛር አይታችሁ ከሆነ ሲከፋው ሲያዝን ሲጨነቅ የሆነ ነገር መድረሻ መሄጃ ሲያጣ እናቱ ጋር ሂዶ ጉኛዋ በቃ ክትት ብሎ ቁጭ ብሎ ነው በቃ ከማልቀስ ካለበትም ያለቅሳል፣ ማዘን ካለበትም ያለቅሳል፣ ጉያ ውስጥ እዛው ሆኖ ማለት መናደድ ካለበትም ይናደዳል፣ መሳቅ ካለበትም ይስቃል። እሷ ጋር ሲሆንና ያ ሆነበት ምክንያቱ ምንድን ነው? ለእናቱ ትልቅ ሬስፔክት ስላለው አክብሮት ስላለው፣ እናቱም ለእሱ ክብር ሰጠችው ፍቅር ሰጠችው። እና ያ ነገር ነው። ሩታ ግን ያ ነገር እንዳይሆን ለአብርሽ ብላ ብዙ ዋጋ ከፍላ ቤተሰቦቿን ጥላ መጣ ጓደኛ አላት? እስኪ እንደው ለሩት ስለሩታ ህይወት በደንብ ፈትፍተን እናውራ ከተባለ ጓደኛ እኮ የላትም። አንድ ጓደኛ እንኳን የሴትም የወንድም ጓደኛ የላትም። በኋላ የመጡ ናቸው እነሱም በአብርሽ በኩል የመጡ ናቸው። እነሱም በቃ ጊዜን ቦታን እየጠበቁት ጥፍጥፍ ብለው ነው የሄዱት። አቤል እግዚአብሔር ይስጠው ልክ እንደ ወንድም አብርሽ ወንድሜ፣ ሩታ እህቴ ብሎ እንግዲህ እስከ መጨረሻው ያልተለያቸው እሱ ነው። ለእውነት የቆመ የእውነት ለመናገር ማለት ነው እና ኢቨን አብረሽ እንዳጠፋ እያወቀ ሩታ ሻንጧን ይዛ ልትወጣ ስትል ብዙ ጊዜ አስቀርቷታል፣ አስቆሟታል። ለምን ትዳራቸው እንዳይፈርስ ስለፈለገ እሷ ከወጣች በቃ ነገሮቶች ሁሉ በቃ ብትንትናቸው እንደሚወጣ ስለሚያውቅ ማለት ነው። ግን ለፍቶ ለፍቶ ለፍቶ መጨረሻ ላይ በቃ ልፋቱ ድካሙ በቃ ብትንትና ናለና ሩታም እንግዲህ ያሰበችውን ያቀደችውን መውጣት ወጣ አይተዋለች ማለት ነው እንግዲህ ቤተሰብ ጋር እንዳልሄደች አሁን ላይ በጣም ሰላማዊ ነገር እየተሰማት ሰላማዊ ህይወት እየተሰማት እንደሆነ ጥሩ ነገር። አሁን አንዳንዴ ጥሩ ነው። እግዚአብሔርን ከማይሆን ህይወት ከጭቅጭቅ ከብስጭት፣ ጠዋትም ጭቅጭቅ፣ ማታም ጭቅጭቅ፣ ሌሊትም ጭቅጭቅ፣ ቀንም ጭቅጭቅ ከእንደዚህ አይነት ሲኦል ከሆነ ህይወት ከእንደዚህ አይነት ሲኦል ከሆነ ፍቅር ከእንደዚህ አይነት ሲኦል ከሆነ ትዳር ማለት ነው የእውነት ነው ብቸኝነት ጌጣለሁ የት ወጣሽ? የለ የት ገባሽ? የለ ለምን እንደዚህ አደረግሽ? የለ ለምን እንደዛ አደረግሽ? የለ ሰላም ያለው ህይወት ይኖራል ይኖራል። እና ሩታ የወሰነችው ያሰበችው ነገር ይሄ ነው። አቤል እንደነገራችሁ አለች። አቤል አቃል ያለችበትን ቦታ ነግረዋለች። እንደ ወንድም እንግዲህ እየተረዳት ይገኛል። በጣም እያገዛት እንደሚገኝ በኤፍሬም ደግሞ በጣም በጣም በጣም እንዳዘነችበት ነው የተናገረችው። በዚህ ሰዓት በዚህ ጊዜ በዚህ ወቅት አብሮ መሆን ነበረበት፣ አለውልሽ ማለት ነበረበት። ነገር ግን እውነታውን እያወቀ ብዙ ነገሮች ነው ሲናገረኝ ነበርና በጣም አዝኝበት፣ አለው ግን ከዚህ በፊት የሰራልኝን ውለታ ያደረገልኝን ነገር መርሳት አልችልም ልረሳውም አልችልም። ግን አሁን ላይ ያደረገው ነገር እጅግ በጣም በጣም በጣም ጎድቶኛል፣ ሰብሮኛል፣ ነው እያለች የምትገኘውና እስኪ ሩታ ይሄን ቤት ጥላ መሄዷ ትክክል ነው ወይስ አይደለም የሚለውን ነገር እንግዲህ ለአብርሽም የማያዳግም መልስ ሰጣለች። ምንድን ያለችው አጠኸኛል ነው ከዚህ በኋላ ተመልሼ መኖር አልፈልግም። ሰላሜ እፈልገዋለሁ። እኔ እናንተ መደማመጥ ከሌለብን በቃ ከሌለን፣ እኔ እናንተ ማውራት ከሌለ በቃ፣ ምንም ምንም የሚፈታ የሚስተካከል ነገር ስለሌለ፣ እኔ ምን እናንተ እያዳመጥከኝ ስላልሆነ ለሁለታችን ህይወት መስተካከል እንዲያረኩ ነው እንዲያረኩ ነው ብትለኝ እኔ የሌለውበት ህይወት ምንም አይጠቅመኝም። ስለዚህ የራሴን ኑሮ እኖራለሁ፣ በራሴ መቆም እችላለሁ። ነው እያለች የምትገኘውና አብረሽም እንግዲህ ከባድ ጸጸት ውስጥ ይገኛል። ለምን መጀመሪያ የምትሄድ አልመሰለውም ነበር። አዎ አብዛኛውን ወንዶች የኢትዮጵያ ወንዶች እግዚአብሔር እውነቱን ንገሪን ካላችሁኝ ማለት ነው አንድ ሴት ልጅ በተለይ ካረገዘች በኋላ ብቻ በአጭሩ በእጃቸው ከገባም በኋላ ያችን ሴት እንደፈለጉ ነው የሚጫወቱባት። በቃ እንደፈለጉ ጥባ ጥቤ ነው የሚጫወቱባት አብዛኞቹ። ነው ግን ደግሞ እግዚአብሔር የመረቃቸው የተባረኩ ደግሞ አሉ ለትዳራቸው ታማኝ፣ ለህይወታቸው በጣም መስመር የሚያስይዙ በጣም ትልቅ ለሴት ልጅ ክብር ያላቸው አንድ ዘለላ እንባ እንኳን በእነሱ ምክንያት እንባ እንዳይወጣት የሚጠነቀቁ የሚወዷት፣ የሚያከብሯት ወንዶች አሉ። ለእናንተ ትልቅ ሪስፔክት አለ ፈጣሪ ነው እንደእናንተ አይነት ሰዎችን ያብዛልን። ና አብረሽ እንግዲህ መጀመሪያ ባደረገው ነገር ከፍተኛ ጸጸት ውስጥ ከፍተኛ ቁጭት ውስጥ ይገኛል። ሩታን እንግዲህ ጎዳና ሳይቀር እንግዲህ በማታ በሌሊት ወጦ እየፈለጋት ነው የሚገኘው ና እሷ ግን ከሄደች ቆይታለች፣ ጨክናለች፣ ወስናለች ማለት ነው። ይሄን ነገር ውጸጸት ውስጥ ከመግባት በፊት እንደዚህ ከመሆን በፊት እኔን ከመፈ- የት ሄደች የት ገባች ምን ምን ላይ ነች ምን የት ብያል ከአቤልን ከማጨናነቅ በፊት መጀመሪያ ስለ እኔ ማሰብ ነበረብህ። ነገራቶችን ከኔ ጋር መጨረስ ነበረብህ። ግን እኔን ልታዳምጠኝ ልትሰማኝ አልቻልክም ነበርና፣ በቃ አጠህኛል ከአሁን በኋላ ወደ ኋላ የምመለስበት ምክንያት የለኝም። የራሴን ሕይወት እኖራለሁ እንዲሁ ሰላማዊ ሕይወት እየኖርኩ ነው እና ቤተሰብ ጋም እንዳል ሄደች ነው ብቻዋን እንደሆነች ነው እየተናገረች የምትገኘው። የት እንዳለች እንግዲህ ፈጣሪ ነው የሚያውቀው። አቤል ግን እንደሚያውቅ ተናግራለች። ግን አንድ ነገር ልናገር እኔ ሩታ ቤቱን ጥላ መሄዷ ጥሩ ነው ትክክል ነው ወይ የሚለውን ነገር ሐሳብ አስተያየት ልስጥበት። እንደኔ እንደኔ ይሄን ቤት ይሄን ትዳር፣ ይሄንን ፍቅር የገነባቸው በእሷ ጥረት ነው በእሷ ብዛት ነው በቃ በእሷ እኔ እንጃ አላቅም። እሷ አለች ሙሉ ያደረገችው፣ ክፍት የነበረውን ነገር ሁሉ ጎደሎን የሞላችው እሷ አለች ያስተካከለችው፣ እዚህ ደረጃ ላይ እንዲደርሱ ያደረገችውና ጥላ መሄዷ እኔ ቤተሰብ ጋር ባለመሄዷ እግዚአብሔርን በጣም ነው ደስ ያለኝ። በእውነት ነው የምላችሁ ጥላ ቤተሰቦቿ ጋር ባለመሄዷ በጣም ነው ደስ ያለኝ። በጣም በንቀት አይነት ነው የሚያይዋት። የፈለገ ነገር ይሁን ይኸው። እኔ እንደው በእውነት ምዬ ሩታ ቤተሰቧ ጋ እያለቀሰች ያለቀሰች ብትሄድ ሻንጣዋን ይዛ ይውላችሁ፣ የቱንም ያህል ጥሩ ቤት ቤተሰብ ቢሆን ማለት ነው የሆነ ሰዓት ላይ ይወጓታል። የሆነ በቃላት እንደዚህ በአሽሙር ትስተደባለች። መከሯ መከሯን የምትበላው ያኔ ነው፣ ስቃይዋ የሚጀምረው ያኔ ነው የሚሆነውና፣ ባለሜዷ ደስ ብሎኛል። በቃ ባጭሩ እና በራሷ መቆም ትችላለች፣ በራሷ ማስተካከል ትችላለች። ግን እንደኔ እንደኔ ደግሞ በቃ እስከዛሬ ተጨቃጨቃችሁ እስከዛሬ በቃ ተጣላችሁ፣ በጣም በቃ የሚያስጠላ ነገር ሆንና አሁን ላይ ግን ቢያንስ ትዳር ይዛችኋል። ትናንት የሚያናደዳችሁ ዛሬ የሚያበሳጫችሁ ነገር ዛሬ ላያበሳጫችሁ መቻል አለበት። ለምን ትዳር የሚባለውን ነገር እየኖራችሁት ነው። ከዛ ደግሞ ልጅ የሚባል ነገር መጧልና ለልጃችሁ ስትሉ ሩታም፣ ወደ ቤት ተመልሰሽ የአብረሽን ይቅርታ ተቀብለሽ ህይወታችሁን ብትኖሩ ቃል ብትገባቡ የመጨረሻዬ ነው ብለሽ ቃል አስገብተሽው? ምሎ ተገዝቶ ወደ ራሱ ተመልሶ ህይወታችሁን አንድ ላይ ብትቀጥሉ እንደኔ እንደኔ በጣም በጣም የተሻለ ነው ብዬ ነው የማስበው። ሩታውን እስከ መቼ ነው እንደዚህ ወደዛ ዳርዳሩን እንደዞርሽ እንደዞርሽ ወይም ደሞ አንድ ክፍል ውስጥ ቤት በቃ ተቀምጠሽ የምትዘልቂው እስከ መቼ ነው? አሁን አንቺ ካብርሽ እንደተደበቅሽ ነው እየተናገርሽ የምትገኘው እና ካብርሽ ብቻ ሳይሆን ከኢትዮጵያ ህዝብ ራሱ ተደብቀሻል ማለት ይቻላል። በመጀመሪያ ስላየዎች በጣም ደስ ብሎኛል። እንደዚህ ሆነሽ ንቀት ብለሽ ምናምን ግን በተአምር ከአብርሽ ተነ ተለይተሽ የሚኖርሽ ህይወት የሚኖርሽ ደስታ ግማሽ ነው። በምንም ተአምር ሙሉ ደስታ ሊኖርሽ አይችልም። ባፍሽ በጣም ደስተኛ ነኝ፣ አሁን ሰላም እየተሰማኝ ነው ምናምን ብለሻል። ለጊዜው ነው። ነገ ከነገ ወዲያ ምጥሽ ሲመጣ ሲያምሽ ምናምን ነገር ሰው በሚያስፈልግሽ ሰዓት፣ በዚህ ሰዓት የሚያስፈልግሽ አብርሽና አብርሽ ነው። እናትሽ ራሱ አታስፈልግሽም በዚህ ሰዓት የእውነቴን ነው። ምድር ከአብረሽ በላይ በዚህ ሰዓት የሚያስፈልግሽ ሰው አለ ብዬ አላስብም። እና ወደ ራስሽ ተመለሺ አያውቃለሁ እውነታለሽ፣ ተጎድተሻል፣ ተበድለሻል፣ ከአንድም ሁለት ሶስት ያልቅሰሻል። በአብረሽ ምክንያት አንገትሽን ደፍተሻል፣ በአብረሽ ምክንያት አፍረሻል፣ በአብረሽ ምክንያት ብዙ መከራዎችን አይተሻል፣ ብዙ አልቅሰሻል፣ አይንሽ እስኪጠፋ ማለት ይቻላልና፣ አሁንም እያለቀስሽ ነው የምትገኘው። ግን ደግሞ ጠንካራና ብርቱ ሴት ጀግና ሴት ከሆንሽ ወደ ቤትሽ ተመለሺ አብርሽ ይቅርታ ካለች ቃላት ተገባብታችሁ በፈጣሪ ስም ምላችሁ ከዚህ በኋላ እሱም በህይወቱ ሴት የሚባል ነገር እንዳያመጣ ያለፈ ታሪኩን በሙሉ በአራት ነጥብ ያልነገረሽ ያላወራሽ ከዚህ በኋላ ከዚህ በፊትም የነበረ ነገር ካለ ሙሉን ነገር ነግሮሽ፣ እንደ አዲስ ተዋውቃችሁ ተቀራርባችሁ፣ በቃ አዲስ ፍቅራችሁን አድሳችሁ እስከ መጨረሻው እንድትኖሩ እመኛለሁ ወይም ደግሞ የምፈልገው ይሄን ነው መሆንም ያለበት ይሄ ነው ተቆራርጣችሁ ላትቆራረጡ አንቺም በዛ ሌላ ነገር ትናገራለሽ እሱም በዚህ ሌላ ነገር ና ያ ነገር ችግሩን እያባባሰ እያባባሰ ሄዳለ እንጂ ምን የሚፈታው የሚያስተካክለው ነገር የለም ነው ለማለት እሞወደው ና ብቻ ህይወት አንዳንዴ አስቸጋሪ ናት በጣም ኤፍሬምም ያው ነገራቶችን እያቀጣጠለ ነው የሚገኘው መሸሽሽ ጥቅም የለውም በቃ ተጋፈጮ ችግሮችሽን ተጋፍጠሽ በእርግጥ አብረሽ ያው አየሽ በአንድ በእነዚህ አንድ ቀናት በእንደዚህ ሁለት ቀናቶች ውስጥ ራሱ ማለመኖርሽን ቤቱ ባዶር ሲሆንበት ቤቱ ጭር ሲልበት ብዙ ነገሮችን እያየሽ ነው አይደለም። ይሄ ራሱ ትልቅ ጸጸት ነው፣ ትልቅ ቅጣት ነው እና ከዚህ በላይ መቆየት አለባችሁ ብዬ አላስብም። ለልጅሽም ማሰብ አለብሽ፣ ላንቺም ራስሽ ማሰብ አለብሽና ተስማሙ፣ ተግባቡ፣ ቃል ተገባቡ ነው ምለው ቤተሰቦቻችሁ ጋር ሄዳችሁ ተመረቁ እግዚአብሔርን በተለይ በተለይ ሩታ የአንቺ ቤተሰቦች እስካሁን ቅሬታ እንዳለ በተለይ አባትሽ ማለት ነው። እናትሽ ራሱ መጣሽ ይቅር ብላችኋለች አብረሽንም አግኝተዋለች አንችንም ኢቨን አንቺ ራሱ መሄድ አልቻልሽም። አብረሽን እንደው አስባችሁታል? አንድ ሴት ልጅ ማለት ነው እናቷን ለአባቷ አባቴ ይኸው የወደፊት ህይወቴ ይኸው የትዳር አጋሬ ይኸው ፍቅረኛ ብላ ወስዳ ለአባቷ እንኳን አላስተዋወቀችም፣ ለእናቷ እንኳን እዛው ወስዳ በክብር ተመርቃ ጉልበት ስማ የእውነት አልተመረቀች ያ ራሱ በጣም ከባድ ከባድ ተጽዕኖ አለው። ወላጅን አለመክበር አለማክበር፣ የወላጅን ምክር አለመስማት በጣም በጣም በህይወታችሁ እድሜ ልካችሁን እየተከተለ እየተከታተለ ማለት ነው። የእውነት ይህንም ላችሁ ህይወታችሁ እንዳይሰምር ያደርጋልና፣ ወደ ፈጣሪያችሁ ቅረቡ፣ ፈጣሪያችሁን ጠዋትን ማታም ለምኑ። ያጣችሁት ነገር የለም። በቃ ያጣችሁት ሰላም ብቻ ነው፣ ያጣችሁት መግባባት ብቻ ነው ያጣችሁት መቻቻል ብቻ ነው። በቃ ይህንን ነው። በቤተሰቦቻችሁ ዘንድ ያለውን ቅሬታ አጥፍታችሁ ሙሉ በሙሉ የልጅ እናት አባት ልትሆኑ ነው፣ በሙሉ ደስታ። እርግጠኛ ነኝ አሁን ራሱ ሩታ ከባድ ከባድ ጸጸት ውስጥ ነው የምትገኘው። ያኔ ወይኔ እናት ያለችኝ ሰምቼ በሆነ፣ ወይኔ ያኔ እህት ያለችኝ ነው መከረችኝ ብሰማ ኑሮ፣ ያኔ ወይኔ እንደዚህ ባስተካከል ኑሮ። እግዚአብሔርን እድሜ ዘላለም ነው በቃ ስትጸጸት የምትኖረውና፣ ከጸጸት አለንጋ ወጠሽ የእውነቴ ነው። ቤተሰቦች ጋ ሄደሽ ይቅርታ ጠይቀሽ አሁን አብርሽን ቡታ ጀራ ሄዶ ስለሰርግ ፕሮግራም ላስተካክል ነው ምናምን እያለ ነበር ግን ሁለታችሁ ሰላም ሳት ሆኑ ጀርባ ተሰጣጠን ሄደን እዛ ፕሮግራም ልንቀመጥ ነው ያለች እውነቷን ነው በቃ። እውነት ለመናገር መርቃት አለች ምናምን ነገር። ግን በቃ አሁንም የቀረ ነገር አለ፣ በተለይ በአንቺ ቤተሰቦች ዘንድና ወደ ራስሽ ተመልሰሽ ትዳራችሁን ኑሩ። አብረሽም ጥፋትህን አምነ በይቅርታ ታልፎ ወደ ራሳችሁ እንድትመለሱ እላለውኝ። የገዛ ሰላማችሁን ሰይጣን እያመጣችሁ አትጨናነቁ፣ ቤታችሁን በሀዘን አትሙሉት ነው የምለው። የኔ ሀሳብ ይህንን ይመስላል። እብሮታ በዛ ወጣ መቅረቷ አጎበዝ ጀግና ጀግና የምትሏት የምትጎዳው እሷ ናት። እግዚአብሔርን ደስተኛ ነኝ፣ አሁን ሰላም ይሰማኛል ብትል፣ አልጋዋ ላይ ስትሄድ፣ የሆነ ቦታ ላይ ቁጭ ስትል፣ የሆነ የህመም ስሜት ሲሰማት፣ የሆነ ሲያደናቅፋት፣ እግዚአብሔርን እምላችሁ አብርሽን እያስታወሰች እጅግ በጣም ሰላሟን በቃ አጣ ነው የምትኖረው። በምንም ተአምር ደስተኛ ልትሆን አትችልም። ከምትወደው ሰው ጋር ተለያይታ እንዴት ነው እንደ ቀልድ? ያ ሁሉ ዋጋ ከከፈለችለት ወንድ ጋር ተለያይታ መኖር እንዴት ነው የሚያስችላት ብላችሁ ታስባላችሁ? ምንም አይነት ሰላም አይኖራትም። ዋና ና ዋና ያላት አማራጭ ምንድን ነው? አብርሽ ሁሉ ነገር ማስተካከል ከቻለ ከአብርሽ ጋር አርፋ ልጇን ማሳደግ፣ አሁን ላይ እሷን ራሷን መንከባከብ ነው ያለባት ብዬ አስባለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የኔ ሀሳብ አስተያየት ይህንን መስል ነበር። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሩታን ግን ስላዩዋት እጅግ በጣም ደስ ብሎኛል። በጸሎታችን እናስባት፣ ልቦናዋን እንዲያራራላት ወደ ራሷ እንድትመለስ አብርሽም በቃ ማስተዋሎን እንዲሰጠው ላለውኝ። ሰላም ቆዩ። አመሰግናለሁ።